በአዲስ አበባ በኮሪደር ልማት ለእግረኛ መንገድ በተሰሩ መንገዶች ላይ በተሽከርካሪ ሲጓዙ የነበሩ ሶስት ግለሰቦች ደንብ በመተላለፋቸው እያንዳንዳቸው በመቶ ሺ ብር የገንዘብ ቅጣት መቀጣታቸው ተነግሯል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በትላንትና ዕለት በቂርቆስ ክፍለ ከተማ ወረዳ ሶስት ወሎ ሰፈር አካባቢ በተሰራው የኮሪደር ልማት መሰረተ ልማት የእግረኞች መንገድ ላይ በተሽከርካሪ በመሄድ ደንብ ተላልፈው የተሰወሩ አሽከርካሪዎች ከአዲስ አበባ ከተማ ትራፊክ ፖሊሶች ጋር በመተባበር በቁጥጥር ስር በመዋል መቅጣቱን አስታውቋል። ግለሰቦቹ በህብረተሰቡ ጥቆማ መሰረት ክትትል በማድረግ ሶስት አሽከርካሪዎች ከነተሽከርካሪያቸው በቁጥጥር ስር በመዋል እያንዳንዳቸውን በመቶ ሺህ ብር በድምሩ ሶስት መቶ ሺ ብር መቅጣቱን ገልጸዋል። በአጣዬ ከተማ ትምህርት ላልጨረሱ በስድስተኛ የስምንተኛ ና የአስራ ሁለተኛ ክፍል ተማሪዎች በሁለተኛ ዙር የሚኒስትሪና የማትሪክ ፈተና እንደሚሰጣቸው ተነግሯል። በአጣጌ ከተማ በተለያዩ ጊዜያት ተቋርጦ የነበረ የትምህርት አገልግሎት ምክንያት ትምህርት ላልጨረሱ የስድስተኛና የስምንተኛ ክፍል ተማሪዎች በሁለተኛ ዙር ፈተናው እንደሚሰጣቸው የአጣጌ የመጀመሪያና ሁለተኛ ደረጃ ትምህርት ቤት ሱፐርቫይዘር የሆኑት አቶ ማሙሽ ሲከፋኝ ለብስራት ሬዲዮ ተናግረዋል። የመጀመሪያ ዙር ተፈታኞች ባለፈው ሳምንት ፈተናቸውን ያጠናቀቁ መሆኑን በመግለጽ የሁለተኛ ዙር ተፈታኝ ተማሪዎች እስከ ነሐሴ ሁለት ድረስ ትምህርት እንዲጨርሱ ከተደረገ በኋላ ክልሉ በሚያስቀምጠው ቀን ፈተናውን እንደሚወስ ወስዶ ተገልጿል። በሌላ በኩል በአካባቢው ካሉ አራት ሁለተኛ ደረጃ ትምህርት ቤቶች ሁለቱ በመጀመሪያ ዙር ሰኔ 23 ፈተናውን እንደሚወስዱ ተጠቁሟል። ይሁን እንጂ ዘግይቶ ትምህርት በመስጠት የጀመረው ጋል ሊበር ትምህርት ቤት ከነሐሴ በኋላ በተመሳሳይ ትምህርት ሚኒስተር በወሰነው ቀን ፈተናውን እንደሚሰጣቸው ይጠበቃል ተብሏል። ቀሪውን የሁለተኛ ደረጃ ትምህርት ቤት በአካባቢው በነበረ ግጭት ምክንያት በዘንድሮ የትምህርት አመት ምንም አይነት ተማሪ አለመቀበሉንና አገልግሎት አለመስጠቱን ብስራት ሬዲዮ መዘገቡ ይታወሳል። በመሆኑም በ በመጀመሪያ ዙር ፈተናውን ለሚወስዱ ተማሪዎች በጥሩ ሁኔታ ዝግጅቱ መጠናቀቁና ከዚህ ቀደም እንደነበረው ያቋረጠ ተፈታኝ አለመኖሩንም አቶ ማሙሽ ሲከፋኝ ለብስራት ሬዲዮ ተናግረዋል። በባቢሌይ ዝሆኖች መጠለያ ባለፉት አስርት አመታት በሰዎችና በዝሆኖች መካከል በተፈጠረ ግጭት ስልሳ ስድስት ሰዎች የሞትና የአካል ጉዳት ደርሶባቸዋል ተባለ። በባቢሌ ዝሆኖች መጠለያ በሰዎችና በዝሆኖች መካከል በተፈጠሩ ግጭቶች ባለፉት አስርተ ዓመታት ስልሳ ስድስት ሰዎች ለህልፈትና የመቁሰል አደጋ አጋጥሟቸዋል፣ ሲል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የጥበቃ ቦታዎች ልማት ደስክ ኃላፊ አቶ ካሳይ ዋሚ ለብስራት ሬዲዮ እንደተናገሩት እንደ አውሮፓውያን አቆጣጠር ከ2016 እስከ 2025 ድረስ በመጠለያው 86 የዝሆን ዝርያዎች እንደሞቱ ጥናቶች ያሳያሉ። ሰዎች ለእርሻና ለሌሎች ተግባራት በሚል በሚፈጥሩት ህገወጥ እንቅስቃሴ ምክንያት የህገወጥ ሰፈራ መበራከት ለችግሩ መፈጠር ከሚጠቀሱ ምክንያቶች መካከል ተጠቃሽ መሆኑ ተገልጿል። በዚሁ መጠለያ ያሉ ዝሆኖች ከሰዎች ጋር በሚፈጥሩት ግጭት ሳቢያ ሰዎች ህይወታቸውን ሊያጡትና የአካል ጉዳት ሊደርስባቸው እንደሚችል የገለጹት አቶ ካሳይ በባቢሌ ዝሆኖች መጠለያ ቁልፍ ችግሮችና መፍትሄዎቻቸው ዙሪያ ባለስልጣኑ ከሚመለከታቸው አካላት ጋር ውይይት ማካሄዱን ተናግረዋል። ከኦሮሚያና ሶማሊያ ክልል ከፍተኛ አመራሮች የመጠለያው አዋሳኝ ከሆኑ ዞኖች ወረዳዎችና ቀበሌዎች እንዲሁም ከ ና ድርጅጋ ዩኒቨርሲቲዎች የተወጣጡ ባለ ባለድርሻ አካላት በተገኙበት ውይይቱ መካሄዱም ታውቋል። ዘገባው የቅድስ ደጀኔ ነው። የኢራኑ ጠቅላይ መሪ ካሚኔይ እንደ ሳዳም ሁሴን ተመሳሳይ እጣፈንታ ሊገጥማቸው እንደሚችል እስራኤል ዛተች። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትስ እስራኤል በኢራን ላይ የምትፈጽመው ጥቃት እንደሚቀጥል በመግለጽ ጠቅላይ መሪ አያቶላህ አሊ ካሚኒ እንደ ኤሮፓያን አቆጣጠር በ203 በአሜሪካ አሜሪካ መሪነት የተደረገው ወረራ ተከትሎ ከስልጣን የተባረሩት እና የተገደሉት የኢራቅ መሪ ሳዳም ሁሴን ጋር ተመሳሳይ የሆነ ፍጻሜ ሊጠብቃቸው እንደሚችል አስጠንቅቀዋል። የኢራናዊው አምባገነን የጦር ወንጀሎችን መፈጸምና በእስራኤል ሲቪሎች ላይ ሚሳኤል ከማስወንጨፍ እንዲቆጠቡ አስጠነቅቃለሁ ሲሉ ካትስ መናገራቸውን የሀገር ውስጥ መገ ኛ ብዙሃን ዘግበዋል። ባለፈው ሳምንት እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት ጊዜ አንስቶ የኢራን ሲቪሎች ተገድለዋል። ካሜን በእስራኤል መንግስቱ ላይ ይህንኑ መንገድ ከመረጡ የአምባገነኑ እጣ ፈንታ ቢያስታውሱ ጥሩ ነው ሲሉ ካትስ ሳዳም ሁሴንን በመጥቀስ ተናግረዋል። እኛ ዛሬ እንቀጥላለን እንዲሁም ቴህራን ውስጥ ገዥው አካል እና ወታደራዊ ኢላማዎች ላይ እርምጃ እንወስዳለን ሲሉ ካትስ አክለዋል። ነዋሪዎች ቴህራን ለቀው እንዲወጡ ማስጠንቀቂያም ሰጥተዋል። የሩሲያ የጸጥታ ኃላፊ ከሁለት ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ ወደ ሰሜን ኮሪያ ማቅናታቸው ተነግሯል። የሩሲያ ከፍተኛ የደህንነት ባለስልጣን ሰርጌ ሾይጉ የሰሜን ኮሪያው መሪ ኪም ጆንግ ኦን ለማግኘት ፒዮንግያንግ እንደደረሱ የሩሲያ መንግስታዊ መገናኛ ብዙሀን ማክሰኞ ዕለት ዘግቧል። በዚህ ወር ባለፈው አመት በሁለቱ ወገኖች የተፈረመው አጠቃላይ የስትራቴጂክ አጋርነት ስምምነት የመጀመሪያ አመት በመሆኑ የሾይጉ ከሁለት ሳምንት ባነሰ ጊዜ ውስጥ ወደ ፒዮንግያንግ ያደረጉት ጉዞ ለሁለተኛ ጊዜ ሲሆን መጨረሻ ጊዜ በጁን አራት የሰሜን ኮሪያ መዲና ጎብኝተዋል። ጉብኝቱ በድጋሚ በሩሲያው ፕሬዚዳንት ቭላዲሚር ፑቲን መመሪያ የተደረገ ስለመሆኑ የሩሲያው ታስ የዜና ወኪል ዘግቧል። የሩሲያ የጸጥታ ምክር ቤት መሪ የሆኑት ሾይግ በቅርብ ወራት ውስጥ ወደ ሰሜን ኮሪያ በርካታ ጉዞዎችን አድርገዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን እና የሰሜን ኮሪያው መሪ ኬምፒዮንጊያንግ የተፈራረሙበት የትብብር ስምምነት ተከትሎ ሰሜን ኮሪያ በዩክሬን ላይ በተከፈተው ጦርነት ሩሲያን ለመርዳት በሺዎች የሚቆጠሩ ወታደሮችን አሳ ተሰማርታለች ። ስምምነቱ ከሁለቱ ሀገራት በአንዱ ላይ ሶስተኛ ወገን ከታጠቀ ወታደራዊ ድጋፍ መስጠትን የሚያስችል ነው።